አንዳንድም ማለት ይሁን የምረን መፈጠር የሁላ ታላ ሀገር ይልቅ እኮ ሀገሩን ጠልቸው አይደለም። ሀገሩ ላይ ማንም ሰው መስራት ይፈልጋል። ወንድ ምንም ነገር ያለው ለምንድን ነው እንደዚህ ማድረግ አስፈለገ? በቃ ተወው አልኩት። ይሄ ብቻ አይደለም። የሆነ ስራ አዲስ አበባ ላይ ሊጀምር ነው ማለት ነው። ይሄንን ስራ ለመጀመር እኔ ብዙ ዋጋ ከፍዬበታል። እኔ ያገኘኋቸው ደላሎች ትክክለኛ ሰዎች አልነበሩ። የ40 ቀን ዕድሌ እንዳለ ለጻል ልጅ ነኝ። እንደተሸወርኩ ሳቅ በጣም ተሰማኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦች፣ ዛሬ በእንደዚህ ዓይነት ቪዲዮ መምጣት አልፈልግም ነበር። የምር ቤተሰቦች ማለት በጣም ደብሮኛል፣ በጣም ከፍቶኛል። የምር ማለት አንዳንዴ ደግሞ ከሰው ሀገር ላይ ሆናችሁ ማለት ሲከፋችሁ በጣም ነው የሚያስጠላው በፊታውም ባህር ዳር በነበርኩበት ሰዓት በሰዓቱ ቢደብረኝም ወይ ቢከፋኝም ወይ ጓደኞች ይኖሩኛል ገብቷችኋል ማለት የሆነ ቤት ድረስ መጥተው ቤት እንደዚህ እንደዚህ የሚሉ ሰዎች ነበሩ አሁን ግን ከሰው ሀገር ሆኜ ዘመድ ሲከፋኝ መሄጃ ነው ያጠውትኝ በጣም ነው የጨነቀኝ እና እንዳልኳቸው በዚህ መንገድ መምጣት አልፈለግኩም ነበረ ለምን መሰላችሁ እናንተ በጣም እኔን ትልቅ ደረጃ እንድደርስ የምትፈልጉ ብዙ ሰዎች ያላችሁና ነገር ግን አንዳንዴ ህይወት እንዳሰባችሁ ሳይሄዱ አውቃለሁ። እኔ ማመስገን እንጂ ማማረር የለብኝ። ለምን ብዙ ነገሮችን አልፌ ዛሬ እዚህ ደርሻለሁ አይደል እ ስለዚህ የምንላችሁ ፈልጌ ነው ብዙ ነገሮችን አሳልፌ ያለኝ ማማረር ያው ተገቢ ላይሆን ይችላል። ለምን መሰላችሁ ዛሬ እኔ ያገኘትኝ ህይወት የምሬን ነው። ማለት እኔ እድለኛ ነኝ። ለምን ካላችሁኝ የሰው ልጅ በሽጉጥ ተመቶ የመትረፍ ዕድል ዛሬ ላይ እኮ ማለት ነው። ለሆነ ሰው የተወረወረው ድንጋይ ወይም የተተኮሰው ተኩስ ነው። ያንን ሰው ያለ ያለ ጉዳይ ያለ ምክንያት የሚሞት ማለት ነው። ኬት እንደተወረወረ አታቁም፣ ግን የሰው ልጅ ምን እንደሆነ አያውቅም። ሞቶ ተገኘ ይባላል። ለኔ ግን ታስቦ ታቅዶ ተዘጋጅቶ የተደረገው ነገር እግዚአብሔር ይመስገን ተርፌያለሁ፣ ማለት ነው እና ምላችሁ ፈልጌ ነው። አዎ ማማረር የለብኝም፣ ግን እሱ ሀገር ላይ ሁኜ ደግሞ ይህንን ነገር ስሰማ በጣም ነው የደበረኝ። ቤተሰቦች ቪዲዮን አይታችሁታል የተለቀቀው። እኔ በቃ በጣም በጣም ሊደበረኝ፣ ወንድሜንም ነገር ያሉ ለምንድን ነው እንደዚህ ማድረግ አስፈለገ? በቃ ተወው አልኩት፣ ግን እሱ ስለው ምንድነው ያሉ በቃ የግድ ልጁ መታሰር አለበት ምናምን ነገር አለ። እኔ ደግሞ በቃ ልጁ ታሰር አልታሰር አይደለም፣ በቃ እኔ ሰላም ነኝ አይደለ? በቃ ሁሉም ነገር አልፏል እኮ። ስለዚህ እሱ አሁን ወደ ኋላ መሄድ የለበትም። ቤተሰቦች ትክክል ነው። አሁን ለሌላ ሰውም ሲሆን ያው ይሄ ልጅ ጥሩ ነገር እያደረገ አይደለም ማለት አንድ፣ ወንጀለኛው በህግ መያዝ አለበት እንኳን የሰው ልጅ ህይወት እስከማጥፋት ደረጃ ደርሶ ማለት ነው እና እኔ ብራዘር እንደዛ ማድረጉ ጥሩ ነው። ነገር ግን ደግሞ በተቃራኒ ልጁ እያደረገው ያለው ነገር ለወንድሜም ስጋት ስለሆነ ማለት ነው እና፣ ብቻ እኔ ቤተሰቦች ምን ማድረግ እንዳለብኝ አላቅም። አንዳንድማ ሆን የምርን መፈጠሬን ሁላ ጣላል። ደግሞ ይሄ ብቻ አይደለም የሆነ ስራ አዲስ አበባ ላይ ሊጀምር ብዬ ማለት ነው እና እኔ ይህን ስራ እንዴት እንዴት እንዳረኩት ብቻ ቤተሰቦች ይህንን ስራ ለመጀመር እኔ ብዙ ዋጋ ከፍዬበታል። ነገር ግን እኔ ያገኘኋቸው ደላሎች ትክክለኛ ሰዎች አልነበሩም። ማለት እኔን አታለሉኝ፣ እኔን በጣም ቀለዱልኝ። በጣም ይህን ቪዲዮ እኔ በስሜት ነው የምሰራው፣ በጣም የተናደድኩት ለምንድን ነው ግን እኔ መጥፎ ሰው አገኘው? እኔ ምክ አሁን አሁን ላይ እኔ ማለት የአርባ ቀን እድል እንዳለ ህፃን ልጅ ነኝ እኔ እኔ ምን አውቄ ማርያም በጣም በቃ በጣም ነው የተሰሚው። ቤተሰቦች ብቻ ይቅርታ ቤተሰቦች፣ እኔ ማለት ብዙቻችሁን እንዳለቅስ ወይኔ እንድከፋ አትፈልጉ። ግን ትናንትና ያሳለፍኩት ማለት ነው፣ ትናንትና ነው ስሬ የተበላሸቤት ትናንትና ማለት ነውና በቃ ደላሎች ትክክለኛ እንዳልሆኑ ታውቅ እና እንደተሸወርኩ ሳቅ በጣም ተሰመኝ። በቃ ምሉ ይሆን በቃ መሬት እናቴ አንዳንዴ የሆነ ነገር ሲያጋጥማት መሬት ተከፍታ ብትውጠኝ የምትል ወዳ ማለ በጣም ዘጣምኔ አእምሮ የመቆጣጠሩ ላቃል እንደምንም ብዬ ቤት ደረስኩ። ቤት ሁኚ የሆነ ሰው ደወልልኝ? ሄሉ ስል ሄሉ በረከት ወይ፣ ምንድነው እየሰማን ያለው ነገር ደሞ ምንድነው አልኳ። ሌላ ነገር መስተረኛ ምንድነው? እኔ ደሞ እዚህኙ ስሮጋን ያገናኙት ምን አረኩኝ። እኔ ደሞ እዛ ሰው መስሎኝ ነበር። እኔ ምን አረኩኝ በቃ ደላሎች እንደዚህ እንደዚህ ስል፣ ኧረ የምን ደላላ ነው እንዴ! ወንድም ሰው ጋር ተጣልቷል። በቃ ያኔ ደሞ ምን ልሆን ቤት ስል እኔ እግዚአብሔር ይመስገን፣ ቢያንስ ደህና ነው እኔ ተጣላችሁ በቃ የማይሆን ውስጥ የገባ ነበር ይመስል ምንድነው? እሺ እንዴት የተፈጠረው ነገር ይስሉ ግባና ቪዲዮውን እየው አለኝ። ገብቼ ቪዲዮውን አየው፣ ከመሲ ጋር ተገናኝተው እንደዚህ እንደዚህ በቃ ቤተሰቦች። እኔ መድኃኒዓለም በጣም ደበረኝ። ማለት እኔ ሀገር ልቅ እኮ አጥን ይኮ ሀገር ይልቅ ኮ ሀገሩን ጠልቼው አይደለም። ሀገሩ ላይ ማንም ሰው መስራት ይፈልጋል። ግን በቃ እኔ ልካም ከመሆንና አላሜን ከማበላሸብኝ በቃ ሀገር ቀየርኩ። አይደል አሁን ወንድሜ ምን አረጅሽ? እስኪ በእሲ ደግሞ እኔ እስላለሁበት ለምንድን ነው የምትጠይቅ? እሱ በቃ እኔ እግዚአብሔር ይመስገናውን ሰላም ነኝ። አሁን በቃ እኔ ስራ መስራት ምን ፈልጉ፣ እኔም ስራዬም ተበላሽብኝ። እኔ ቤት ውስጥ በጣም ነው የደበረኝ፣ በጣም ነው የከፈኝ። እንዳልኳችሁ ከኔ ከራሴ ሀገር ላይ ብሆን በቃ እኔ እኮ በዚህ ወጥቼ ስመለስ እኮ አላውቀውም የት እንዳለሁ። እኔ አንዳንዴ እንዲሁም በቃ የት ማለት የሆነ ቦታ ላይ ቁሜ የት እንዳለሁ ይጠፋኛል። አስቡት እስኪ ይህን ያህል አእምሮዬ ቢዚ እስከሚሆን እግዚአብሔርን፣ በተሰቦች እኔ እናንተ አሁን በውስጥ መስመር የምትወሩኝ ጽፉልኝ ምናምን አላችሁ ለእናንተ እኔ ሳልመለስላችሁ ከቀረው ቦታ ለእናንተ እየሰጠዋ ማለት ለእናንተ ቦታ ያልሰጠዋችሁ እንዳይመስላችሁ። በጣም ነው የማከራችሁ፣ በጣም ነው የምወዳችሁ። ነገር ግን እግዚአብሔር የመለስኩላችሁ ይመስለኛል ብላችሁ ምን ትላላችሁ። ካላየሁት፣ ኦኬ፣ እሺ አላየሁትም። ካየሁት ግን የላካችሁትን ቴክስት አይቼ የመለስኩት አይመስል ለምን ብዙ ቀን ተመልሼ እኔ አየዋለሁ። አንድ ጓደኛ ነበር ሀዋሳ ነው የሚኖሩ። በጣም ተጨንቆ ምናምን ነገር እና ቤካ የሆነ ስራው ከበድ ያለ ነው። ነገር ግን እኔ ስራ ላስገባ ብሎ ሶስት ቴክስት ልክሁልኛል። አይቼ እኔ አይ ስራው ምን አይነት ነው? ከበድ ያለ ስራ ያልሰራ ያልሰራም የምፈልገው እኔ ቀላል ነው፣ ምክንያቱም ከህመሜ ጋር የባሰ ህመሜን ይጨምርብኛል። ቀላል ከሆነ ግን ከዛ በኋላ ሲሻለኝ እሰራለሁ ብዬ ቴክስት የጻፍኩ መሰለኝ። ልጁ በቀጥታ ደወለልኝ ከሁለት ቀን በኋላ ምን ሆነ ነው እኔ እንኳን ባላግዝ በሀሳብ ላግዝ እኮ ነው አለ። ከልጁ ጋር ተከራክር፣ አረ መልሼልሃለሁ፣ ምናምን በቃ ስርስ፣ ቴክስቱን ሳይሆን አይቼ አልመለስኩም። እኔ ግን የሚመስለኝ የመለስኩ ነው የሚመስለኝ። አያችሁታ፣ ይሄን ያህል አእምሮ እንደዚህ እስከሚሆን። አሁን ደግሞ ሌላ ችግር በቃ ይሄ በቃ ቤተሰቦች በቃ ማለት ምን እንደምላችሁ አላቅም፣ ነገር ግን በጣም ስሜታዊ ሆኜ እኔ ቪዲዮ የሰራሁት ቤተሰቦች፣ በቃ እኔ ወደ እንዴት መሄድ እንዳለብኝ አላውቅም ወዴት መሄድ እንዳለብኝ አላቅም። እና ልነግራችሁ ፈልገው ነገር ቤተሰቦች፣ በጣም በጣም በጣም ይቅርታ እናንተን እኔ ላስጨንቃችሁ አይደል። ቃልም የሚገባላችሁ ነገር ቢኖር እኔ ከማንም ሰው ጋር ጠብ አልፈልግም። የሰው ልጅ እኮ ሰውን ለማጥፋት በጣም ቀላል። እኔ ልጁ ማን እንደሆነ አውቅያለሁ፣ ቤተሰብ ልጅ አውቃለሁ። ስተት ነው ሚዲያ ላይ ወቶ መናገር። ፎቶ አለኝ፣ ፎቶውን እኔ በሚዲያ መበተና ያቅተኝ? የሰው ልጅ ላስጠፋ ካልኩ በጣም ቀላል ነገር ግን እሱን አልፈልግም። በቃ አንድ ይሄ ሰው ተሳስቷል፣ ከዚህ በኋላ ከኔ ይማራል። ለምን እሱ ከኔ በእድሜ እንኳን ተለቅ ያለ ነው እኔ ህፃን ነኝ። ስለዚህ ይሄ ልጅ ለመኖር ብሎ እንደዚህ ካሰበ እኔ ለምን ሰው ላይ ጉዳት አደርጋለሁ ብሎ ያስባል ብዬ እኮ ነው። ፎቶን አውጦ መለጠፍ ነው ያግተኝ? ግን ብዙ ነገሮችን አጋጫለሁ፣ ገብቷቸዋል። እኔም እንደሱ አላማ ስታለሁ ማለት ነው። እና ይሄን ነገር መናገር የራሱ ሚዲያ ሊወጥች በቪዲዮ መናገሬ ስህተት ነው። ግን ይህን ቪዲዮ ልጁ ጋር ልጁ ከደረሰ ይህን ቪዲዮ እንድታቅ የምፈልገው ነገር የሰው ልጅ ለማጥፋት በጣም ቀላል ነው። በጣም ማለት ነው። ምናልባት ፈርቼ ምናምን ይመስላል፣ ሁን አገር ቀይር የምኖረው። ነገር ግን አላማ ለአላማ ስል ለእናቴ ስል ለቤተሰቦቼ ለወንድሜ ስል እንዲሁም ለራሴ ስል ለእኔ ዘመድ ያልሆኑ ነገር ግን ለእኔ የሚያስቡ ትልቅ ደረጃ እንድደርስ የሚፈልጉ ሰዎች አሉ። እኔ ወደዚህ አላማ ስመጣ አላማ ማንም ሰው ሲመጣ እኮ ያለ አላማ ይመጣም፣ አይደል እንዴ? ስለዚህ እባክህ ይህን ቪዲዮ ካየው ወንድሜ ጋ ያለህን ነገር እንድታቆም ይፈልጋል። በቃ አለቀ፣ እኮ ስለዚህ ጉዳይ በቃ እኛ እረስተን ኑረናል፣ አይደለ? በቃ ክብሮም አንተን መከታተሉን ያቆማል። እንደምታየው ይህን ቪዲዮ እርግጠኛ ስለሆንኩ ነው። ይህን ነገር ምናምን ክብሮም እዚህ በኋላ ስለአንተ ያቆማል። አንተም የራስህን ከቻልክ እግዚአብሔር ልቦና ሰጦ ጥሩ ነገር ብትሰራ ብዬ በዚህ አጋጣሚ ልነግርህ ፈልጋለሁ እና እባክህ ከወንድሜ ጋር ያለህን ይሄ መጥፎ ነገር ያሳረፍክበትን አይን እባክህ እንድታቆም የምሬን ነው። እኔ በቃ እለምንሃለሁ፣ ማለት ነው። እና ቤተሰቦች፣ ዛሬ ትንሽ ተጨናንቄ ነው ስልክ ስደውሉልኝ አላነሳሁላችሁም። ከልብ ከልብ ይቅርታ ብቻ በእኔ ቦታ ልቶ ግን በመሄድበት ለምን መጥፎ ሰው እንደማገኝ አይገባኝ። ግን እግዚአብሔር አሁንም ቢሆን ተስፋ አልቆርጥም። ምናልባት ይሄ የመጨረሻ ፈተና ሊሆን ይችላል። በህይወት ያውቃሉ ብዙ ፈተኖችን አሳልፍ ያሉ በጣም ብዙዎች፣ ታውቃላችሁ እናንተ። ነገር ግን ደግሞ እኔ በቃ ማርያም በቃ ሳስበው እራሱ በጣም ለእኔ በጣም የሚያስገርምኝ እናንተ የማታውቁት ሚዲያ ላይ ያልወጣ ብዙ ፈተና አሳልፌያለሁ። የምርን ነው እኔ ቃል ምገባላችሁ። ነገር ግን እውነት የሆነ ቦታ ነው የተሳክቶልኝ። የሆነ ቦታ ላይ ካገኛችሁ ወይም ደግሞ የሆነ ቦታ ከተገኘው ከየት እንደመጣው እና እንዴት እንዳሳለፍኩት ሚዲያ ላይ ያልወጡት እኔ ያን ያወጡአሉ ማለት ነው። ዛሬ በረከት እንደዚህ ቁሞ ስላያችሁት ወይ እንደዚህ እንደዚህ በህይወቴ ብዙ ብዙ አሻሮች አሉ ማረሳቸው ማለት ነውና ይህን ያህል አላስጨንቃችሁ። ሁላችሁም ኦርቶዶክስ የሆናችሁ ጸልዩ ሙስሊም የሆናችሁ ዱዓ አድርጉልኝ። እኔ በቃ ቤት ስሙች እናቴ ራሱ በጣም ናፍቀኛለች። ወንድሜ በጣም ናፍቆኛል። ሀገሬ ናፍቃል። ታውቃላችሁ እኔ ወይ ስራ አልጀመርኩ እዚህ ብቻ በጣም ወዳችኋል።